የጥቁር ገበያ ሐዋላ ምንዛሬ በየዕለቱ ከፍ ማለቱን ተያይዞታል። የባንኮችም ምንዛሬ እንደዚሁ በየዕለቱ ከፍ እያለ ነው ሰሞኑን እንደዚህ ሁሉ ያው ብረ የተለያዩ ሀገራት ብር ያላችሁ ሰዎች በባንኮች በኩል ብትልቁ ለገንዘባችሁ ደህንነት ጥሩ ነው። ምክንያቱም ሰሞኑን የኢትዮጵያ ብሔራዊ ባንክ ያወጣው ከባድ ማስጠንቀቂያ ያለ ገንዘብ የላከም ሆነ የተቀበለ እርምጃ ሊወሰድበት በዝግጅት ላይ መሆኑን አስታውቋል። ያው ባለፈው በሰራነው ዘገባ ገልጸንላቸዋል። ዝርዝሩን እዛ ላይ ማግኘት ትችላላችሁ። የዛሬ ጥቅምት 15 2018 ዓ ም እለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮች ምንዛሬ ለማየት መጥተናል። አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዞን እያልኩ ወደ ዋናው ስገባ ገባ በዛሬው እለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው እለት በጥቁር ገበያው አንድ መቶ ሰባ ብር ከ22 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። ኦሮሚያ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 150 ብር ከ79 እየተመነዘረ የሚገኝ ሲሆን በ153 ከ81 ደግሞ በመሸጥ ላይ ይገኛል። እንደዚሁም አቢሲኒያ ባንክ ላይ በ148 ብር ከ61 እየመነዘሩ በ151 ብር ከ58 ሲሸጡ፣ ገዳ ባንክ ላይም በ148 ከ50 ገዝተው በ151 ብር ከ48 በመሸጥ ላይ ይገኛሉ። ሌላኛው ዋናው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያው በ198 ብር ከ07 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ባንክ ነው። ኦሮሚያ ባንክ ላይ በዛሬው ዕለት አንድ ዩሮ 174 ብር ከ71 ሲመነዘር በ178 ብር ከ20 ደግሞ በመሸጥ ላይ ይገኛል። ገዳ ባንክ ላይም በ173 ከ47 እየመነዘሩ በ176 ከ94 ሲሸጡ አቢሲኒያ ባንክ ላይ ደግሞ በ172 ብር ከ72 እየመነዘሩ በ176 ከ17 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬ እለት በጥቁር ገበያው 226 ብር ከ58 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሮ ኦሮሚያ ባንክ ላይ አንዱን ፓውንድ ስተርሊንግ 201 ብር ከ13 እየተመነዘር የሚገኝ ሲሆን 205 ብር ከ15 ደግሞ መሸጫዊ ሂሳብ ነው። ዳሽን ባንክ ላይም በ199 ብር ከ75 እየመነዘሩ በ203 ከ75 ሲሸጡ፣ አቢሲኒያ ባንክ ላይ ደግሞ በ198 ከ52 እየመነዘሩ 202 ከ49 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዘ2 በጥቁር ገበያው 214 ብር ከ10 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በኦሮሚ ኢንተርናሽናል ባንክ ላይ 18974 ሲመነዘር በ193 54 ደግሞ በመሸጥ ላይ ይገኛል። ወጋገን ባንክ ላይ ደግሞ በ18643 እየመነዘሩ በ191 ብር ከ16 ሲሸጡ አቢሲኒያ ባንክ ላይም 185 ብር ከ87 እየመነዘሩ በ189 59 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የአውስትራሊያ ዳላር ነው። አንድ የአውስትራሊያ ዶላር በ02 በጥቁር ገበያው 110 ብር ከ93 እየተመነዘረ የሚገኝ ሲሆን በባንክ ደግሞ ከፍተኛ ከሚመነዝሩት ኦሮሚያ ኢንተርናሽናል ባንክ ላይ አንዱ የአውስትራሊያ ዶላር ዘጠና ስምንት ብር ከሀምሳ አምስት እየተመነዘረ የሚገኝ ሲሆን መቶ ብር ከሀምሳ ሁለት ደግሞ መሸጫው ነው። እንደዚሁም ንግድ ባንክ ላይ ዘጠና ሶስት ከሰማንያ አንድ እየመነዘሩ ዘጠና አምስት ብር ከስልሳ ስምንት ሲሸጡ ቡና ባንክ ላይ ደግሞ ስልሳ አራት ብር ከሀያ ሶስት እየመነዘሩ ስልሳ አምስት ብር ከሀምሳ ሁለት በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ የካናዳ ዶላር በዘሮ ሁለት በጥቁር ገበያው አንድ መቶ ሀያ አንድ ብር ከሀምሳ ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩት ኦሮሚያ ኢንተርናሽናል ባንክ ላይ አንዱ የካናዳ ዶላር ብር ሲመነዘር በ110 ከ43 በመሸጥ ላይ ይገኛል። እንደዚሁም አዋሽ ባንክ ላይ 106 ከ13 እየመነዘሩ በ108 ብር ከ26 ሲሸጥ፣ አማራ ባንክ ላይም 105 ብር ከ98 እየመነዘሩ በ108 ከ10 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስውዲን ክሮና ነው። አንድ ክሮና በዛሬው እለት በጥቁር ገበያው 18 ብር ከ12 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩት ኦሮሚያ ኢንተርናሽናል ባንክ ላይ አንዱን ክሮና 16 ብር ከ09 ሲመነዝሩ መሸጫው 16 ብር ከ41 ነው። እንደዚሁም ወጋገን ባንክ ላይ 15 ብር ከ78 እየመነዘሩ በ16 ብር ከ09 ሲሸጡ፣ አቢሲኒያ ባንክ ላይም 15 ብር ከ74 ገዝተው 16 ብር ከ09 በመሸጥ ላይ ይገኛሉ። ወደ ዣ ደግሞ ስንገባ በቀዳሚነት የምናገኘው የቻይና ይዋን ነው። አንድ የቻይና ይዋን በዛሬው እለት በጥቁር ገበያው 23 ብር ከ89 ሲመነዘር፣ በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩት ኦሮሚያ ኢንተርናሽናል ባንክ ላይ አንዱን የቻይና ይዋን 21 ብር ከ27 እየመነዘሩ የሚገኝ ሲሆን በ21 ብር ከ69 በመሸጥ ላይ ይገኛሉ። እንደዚሁም ወጋገን ባንክ ላይ 20 ብር ከ82 እየመነዘሩ 21 ብር ከ24 ሲሸጡ፣ ብርሃን ባንክ ላይ ደግሞ 20 ብር ከ82 እየመነዘሩ 21 ብር ከ23 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው እለት በጥቁር ገበያ 555 ብር ከ50 ሲመነዘር በባንክ ደግሞ ኦሮሚያ ኢንተርናሽናል ባንክ ላይ 494 ብር ከ10 እየመነዘሩ 503 ብር ከ98 ሲሸጡ ንግድ ባንክ ላይም 470 ከ88 እየመነዘሩ 480 ብር ከ30 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ ድርሃም በዛሬው እለት በጥቁር ገበያው 46 ብር ከ33 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩት አዋሽ ባንክ ላይ አንዱን ድራም 43 ብር ከ33 ሲመነዝር 44 ብር ከ20 ደግሞ መሸጫው ሂሳብ ነው። ኦሮሚያ ኢንተርናሽናል ባንክ ላይ 41 ብር ከ25 እየመነዘሩ 42 ብር ከ08 ሲሸጡ አቢሲኒያ ባንክ ላይ ደግሞ 40 ብር ከ70 እየመነዘሩ 41 ብር ከ52 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ ሪያል በዛሮ ዕለት በጥቁር ገበያው 45 ብር ከ40 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩት አዋሽ ባንክ ላይ አንዱን ሪያል 42 ብር ከ40 እየመነዘሩ የሚገኝ ሲሆን 43 ብር ከ25 ደግሞ መሸጫው ነው። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 40 ብር ከ40 እየመነዘሩ 41 ብር ከ21 ሲሸጡ፣ አቢሲኒያ ባንክ ላይም 39 ከ78 እየመነዘሩ 40 ብር ከ58 ደግሞ መሸጫው ሂሳብ ነው። ሌላኛው ገንዘብ ደግሞ የኳተር ሪያል ነው። አንድ ኳተር ሪያል በዛሬው ዕለት በጥቁር ገበያው 44 ብር ከ90 ሲመነዘር በባንክ ደግሞ 41 ብር ከ10 መሸጫው ነው። ሌላኛው ገንዘብ ደግሞ የባህሬን ዲናር ነው። አንድ የባህሬን ዲናር በዛሬው ዕለት በጥቁር ገበያው 451 ብር ከ73 ሲመነዘር በባንክ ደግሞ 398 ብር ከ14 ሳንቲም እየመነዘሩት ይገኛሉ። የጆርዳን ዲናርን ደሞ ስናይ አንድ የጆርዳን ዲናር በ12 በጥቁር ገበያው 240 ብር ከ01 ሲመነዘር በባንክ ደግሞ በ209 ብር ከ85 እየመነዘሩት ይገኛሉ። የኦማን ሪያልን ደሞ ስናይ አንድ ኦማን ሪያል በጥቁር ገበያው 442 ብር ከ66 ሲመነዘር በባንክ ደግሞ በ394 ብር ከ80 እየመነዘሩት ይገኛሉ። ሌላኛው ገንዘብ ደግሞ የቱርክ ሊሬ ነው። አንድ ቱርክ ሊሬ በዛሬው እለት በጥቁር ገበያው 4 ብር ከ05 ሲመነዘር በባንክ ደግሞ 3 ብር ከ65 እየተመነዘረ ይገኛል። የመን ሪያልን ደግሞ ስናይ በጥቁር ገበያው ገበያ በ0.71 ሳንቲም ሲመነዘር በባንክ ደግሞ በ0.60 ሳንቲም እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው እለት በባንክ ስምንት ብር ከሰባ ሁለት እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክ ደግሞ በ0.85 ሳንቲም፣ እንደዚሁም የኬንያ ሽልንግ በአንድ ብር ከ18 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ እና ሰብስክራብ አይረሳቸው።